በተገቢ ሁኔታ በግብዝነት አይደለም ማለት ነው። በዚህ ጳውሎስ እዚህ ላይ የሚናገረው ታላቅ በሆነው አምላክ ፊት የውሸትትና የሆነውን ለማመልከት እንደሆነ ለማመልከት እንደሆነ እንመለከታለን። ይህም ደግሞ እግዚአብሔር ከሰው በላይ ብቻ በማድረግ የፈጠራቸውን ከሰው በላይ ብቻ ነው መላእክት ከፍ ብለው የተፈጠሩት ተፈጠሩት የፈጠራቸው መላእክት በሚመለከት ሁኔታ መመለኩን የሚያሳይ ነው ማለት ነው። ስለዚህ መላእክት ከሰዎች በትንሹ ይበልጣል መንፈስ በመሆናቸው ማለት ነው። ስለዚህ የመላእክት አምልኮ የሚለው ነገር ዛሬ የጀመረ ጥንትም የነበረ እንደሆነ እና እንደዚህ አይነቱ ሰው ራስ ወደ ሆነው ወደ ክርስቶስ አይጠጋም ይላል አይጠጋም ይላል። ሌላው የሐሰት ወንጌል አይነቶቹ ምንድን ነው ስንል የምንመለከተው የሕግ የሕግ ወንጌልንና ሃይማኖቶ የሕግ ስራንና ደግሞ ሃይማኖታዊ ስራዎችንም ያሰብራል። ደህንነት በጸጋ ብቻ አይደለም፣ ደህንነት በእምነት ብቻ አይደለም፣ ጽድቅ በእምነት ብቻ አይደለም የሚለው እሱ የስህተት ትምህርት ነው። የስህተት ትምህርት ነው። እምነት በጸጋ ብቻ ነው። እምነት በጸጋ ብቻ ነው ወገኖቼ። ጽድቅ በጸጋ ብቻ ነው። ጽድቅ በጸጋ ብቻ ነው። የሃይማኖት ሥራዎች ጸጋ ላይ የሚጠምር ወንጌል ላይ የሚጨምር እሱ የሐሰት ትምህርት ነው። የሐሰት ትምህርት ነው። እግዚአብሔር ቃል ይሄንን ይነግረናል። የሐሰት ትምህርት ነው። የሐሰት ትምህርት ነው ደግሞ የሐሰት ወንጌል አይነት ነው። እሱ ዕብራውያን ምራፍ አስራ ገላትያ ምራፍ ከዛ በፊት ምራፍ አስራ አምስት ቁጥር ሀያ አራት እሺ የሰማነባለው ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ሕግባችሁን እያወቁ በቃል እንዳናወጣችሁ ስለሰማን። ስለዚህ ምንድነው የምለው? ካልተገረዛችሁ አትድኑ? ኢየሱስ ክርስቶስ ሞቶልናል ብቻ በቂ አይደለም። ስለዚህ መማረግ አለባችሁ፣ መገረዝ አለባችሁ ካልተገረዛችሁ ያገኛችሁት ጽድቅ ትክክል አይደለም። ዛሬም አሉ፣ ዛሬም አሉ። ኢየሱስ ብቻ ኢየሱስ ብቻ፣ ካልሰራን ጸጋ ላይ ካልጨመርን እንዴት ይሆናል የሚሉ ክፍሎች አሉ። ልክ እነ ጳውሎስ በነበሩበት ዘመን እነ ጳውሎስ በነበሩበት ዘመን ጳውሎስ ሰው የሚድነው በጸጋ ብቻ ነው ሲል፣ አይ ጸጋ ብቻ አይደለም፣ ጸጋ ላይ ትንሽ ነገር መጨመር አለብን። የእኛ አስተዋጽኦ ሳይኖርበት እንዴት ነው የምንድን ነው የሚሉ ሰዎች ነበሩ፣ ነበሩ። ዛሬም አሉ፣ ዛሬም ይሄንን የሚያስተምሩ አሉ። ዛሬም ይሄን የሚያስተምሩ አሉ። ገላትያ ምዕራፍ ሶስት ከአንድ እስከ አምስት ገላትያ ምዕራፍ ሶስት ከአንድ እስከ አምስት ገላትያ ምዕራፍ ሶስት ከአንድ እስከ አምስት ስማን ነባለ የማታስተውሉ የማታስተውል የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ እዚያ አዚም ያደረገባችሁ ማን ነው? ይህም ብቻ ከእናንተ እንድማር ወዳለሁ፣ በሕግ ስራ ወይስ በከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? እንዲህ የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን? በእውነት ከንቱ እንደሆነ እንደዚያ ያለ መከራ በከንቱ ተቀበላችሁን? እንግዲህ እንግዲህ መንፈስ የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ስራ ነውን? ወይስ ከእምነት ጋር በሆነ መስማት ነውን? ስለዚህ እምነት ብቻ በቂ አይደለም፣ ጸጋ ብቻ በቂ አይደለም። ስለዚህ ሕግን ሕግን ደግሞ መጠበቅ አለባችሁ የሚል ትምህርት ነው። ዛሬም ጸጋን የሚያከፋፉ ሰዎች አሉ ጸጋን የሚያስኳፉ ሰዎች አሉ። በጸጋ ብቻ ድነት አው በጸጋ ብቻ ድነት፣ በእምነት ብቻ ድነት አው በእምነት ብቻ ድነት። እኔ ምንም ሳልጨምርበት አው አንተ ምንም ሳትጨምርበት፣ አዎ አንተ ምንም ሳትጨምርበት። ስለዚህ ነው ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ወይ ለመሆኑ ማን ነው መተት ያደረገባችኋል? መተት ነው ይሄ ጸጋ ላይ ለመጨመር ያለ ያለ ሀሳብ ያለ ትምህርት ጸጋ ላይ የሆነ ነገር ለመጀመር የሚደረግ የሚደረግ እንቅስቃሴ እሱ መዘት ነው። እሱ አዚም ነው። እሱ አዚም ነው። ማን ነው መዘት ያደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበረ። ከእናንተ ዘንድ አንድ ነገርን ብቻ ማወቅ ፈልጋለሁ። መንፈስን የተቀበላችሁት ህግን በመጠበቅ ነው ወይ? የዳናችሁት ህግን በመጠበቅ ነው ወይ? የጸደቃችሁት የጸደቃችሁት አንዳንዶች የጸደቀ ይኮነናል የሚለው እሱ እንዲህ አይነት የሰብ ትምህርት ነው። ሰው ከዳነ በኋላ ይጠፋል የሚለው ትምህርት እሱ እንዲህ አይነት ትምህርት ነው፣ የሰብ ትምህርት ነው። መቼ በአንቺ ስራ ዳንሽ? መቼ በአንተ ስራ ዳንክና? እንዴት ነው በአንተ ስራ ያልዳንከው ሰው አንተ አንተ ባልተሰራው ስራ የምጠፋው? አንቺ ባልተሰራሽው ስራ የምጠፊው? ኦኬ። ስለዚህ የሐሰት ወንጌል ህግን፣ ሃይማኖታዊ ስራዎችን ያስሰላል። ሃይማኖታዊ ስራ ከዳሉ በኋላ ያስፈልግም ያስፈልጋል ሃይማኖታዊ ስራን ግን ጸጋ ላይ ለመጨመር አለበት። ኦኬ። ጸጋ ስለሚያስችል ስለ ዳንን ስለ ዳንን እና ስለ ጸደቅን ነው። ስለ ጸደቅን ነው። ስለዚህ የእግዚአብሔር ቃል ይሄንን ያሰብራል። እና ደግሞ እንግዲህ የሐሰት ወንጌልና የሐሰት ትምህርት ስለ ልዩ ልዩ ምግቦች ብቻ ሳይሆን ስለ ውሃ፣ ስለ ዘይትም ያሰምላል። ስለ ዘይትም ያሰምላል። ስለ ውሃም ያሰምላል ስለ ውሃም ስለ ዘይት ያስተምራል። ስለተቀባ ውሃ ያስተምራል። ስለተቀባ ዘይት ያስተምራል። ስለተቀባ ዘይት ያስ እሱን ነው። እንግዳና ልዩ ልዩ ትምህርት ያለ እንግዳና ልዩ ልዩ ትምህርት ያለ ታዲያ የኦርቶዶክስ ጸበል ምንክፋት አለበት? እናንተ እናንተ የጸላችሁበት ውሃ የሚያድን ከሆነ የእነሱም ጸበል ታዲያ ምን ችግር አለበት? ምንድን ነው ችግር ያለበት? እነሱም እኮ ቅባ ቅዱስ ይላሉ። ታዲያ ምን ችግር አለበት? ታዲያ ለምን ትኮንናችኋላችሁ? ስለ ቅባ ቅዱስ ስለ ዘይት ለምን ትኮንኗችኋላችሁ? ለምን ትኮንኗችኋላችሁ? ስለዚህ ይሄንን በደንብ ማወቅ አለብን። ሌላው ጣዖታትን ያስመልካሉ። ጣዖታትን ያስመልካሉ። ጣዖታትን የሚያስመልክ ነው የሀሰተኛ ወንጌል አይነት አወታትን ምን ያደርጋል ያስመልካል የዛሬዎቹ ደግሞ ራሳቸውን ያስመልካሉ ራሳቸውን ያስመልካሉ ራሳቸውን ያስመልካሉ ሮሜ ምዕራፍ አንድ በፊት ዘካሪያስ ምዕራፍ አስር ቁጥር ሁለት ነው ዘካሪያስ ምዕራፍ አስር ቁጥር ሁለት ነው ጥያቄ ያላችሁ ወደ ውስጥ መግባት ትችላላችሁ ጥያቄ ያላችሁ እድል እሰጣችኋለሁ ሀሳብ ያላችሁ እድል እሰጣችኋለሁ ወደ ውስጥ እገባላችሁ። እሽ፣ ጣዖትን ያስመልካል። ለዚህ ነው መጽሐፍ ቅዱስ ልጆች ሆይ ራሳችሁን ከጣዖት ጠብቁ ይላል። ጣዖት ማለት ከእግዚአብሔር የበለጠብን ነገር ሁሉ የእግዚአብሔርን ቦታ የሚወስድ ሁሉ የሚወስድ ሁሉ ምንድነው? ጣዖት ነው ጣዖት ነው። እሽ፣ አንብበው አንብሮ ዘካርያስ ምዕራፍ አስር ቁጥር ሁለት በኢየሱስ አነባለሁ። ተራፊም ከንቱነትን ተናግረዋልና መዋርቶችንም ውሸትን አይተዋልና ህልምንም የሚያዩ በሀሰት ተናግረዋል፣ በከንቱ ያጥናናሉ። እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ስለዚህ ድገማው ድገመውና አንብበ፣ ድገመውና አንብበ። ትሊም በያስኩትዙ አነበዋሉ። እሺ፣ አንብበው። ተራፊም ከንቱነትን ተናግረዋልና ሟርተኞች ውሸትን አይተዋልና ህልምን የሚያዩ በአንዘር ተናግረዋል በከንቱ ያጽናናሉ እረኛም የላቸውምና እንደ በጎይ ተቅበዝብዘዋል፣ ተጨንቀውማል። ድገመው፣ ድገመው፣ ድገመው። በደንብ ይስሙት። ድገመው። ተራፊም ከንቱነትን ተናግረዋልና ሟርተኞች ውሸትን አይተዋልና ህልምንም የሚያዩ በሐሰት ተናግረዋል፣ በከንቱም ያጽናናሉ። እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ስለዚህ ምንድነው የሚለው? ተራፊም አሳሳች ነገር ይናገራል። ሟርተኞች የሀሰት ራእይ ያያሉ፣ የውሸትንም ይናገራሉ። ከንቱ መጽናኛ አስሰጣሉ ስለዚህ ሕዝቤ እንደ በጎች ተቅበዘበዙ። እረኛን እረኛም በማጣት ተጨነቁ። ለሕዝቡ የሚነግሩት ምንድን ነው? የውሸት ክሉ የሚነግሩት የውሸት ተስፋ፣ ከንቱ መጽናናት፣ ከንቱ መጽናናት፣ የሐሰት ራዕይ፣ የሐሰት ራዕይ፣ የሐሰትን እንቢት ይናገራሉ። ከዚህም የተነሳ ደግሞ ሕዝቤ ምን አድርጓል ይላል፣ እረኛ በማጣት ተጨንቋል ተጨንቋል። በጎቹ ተቅበዘበዙ ይላል። በጎቹ ተቅበዘበዙ እውነተኛ እረኛ ስለሌላቸው፣ እውነተኛ እረኛ ስለሌላቸው ማለት ነው። ሮሜ ምዕራፍ አንድ ሜ ምራፍ አንድ ከ18ስምንት እስከ 23። ከዚህ በኋላ ገብታችሁ መዋየት መጠየቅ ትችላለች። ጥያቄ ማንሳት ትችላለች። አብይ እሱን አንዱ እሺ፣ በየስም አነባለውን እውነትን በአመፃ የሚከለክሉ ሰዎች በአጣያተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህርይ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውሉ ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ቀጥል ጠቅሶ እስከ ሰላሳ ሁለት ። እሺ ለወጡ። ስለዚህ እርስ በርሳቸው ስጋቸው ሊያዋርዱ እግዚአብሔር በልባቸው ፍቶት ወደ እርኩስነት አሳልፎ ሰጣቸው። ይህም እግዚአብሔር የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለግሉ ነው። እርሱም ለዘላለም የተባረከ አምላክ ነው። አሜን አሜን። ቀጥል እስከ መጨረሻው። ስለዚህ እግዚአብሔርን ሊያስነውር ስለዚህ እግዚአብሔር ሊያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህር የሚገባውን ስራ ለባህርያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህርያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍቶታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስሕተታቸው የሚገባውን ብድራት በራሳቸው ተቀበሉ።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 ለወላጆቻቸው የማይታዘዙ የማያስተውሉ፣ ውል የሚያፈርሱ ፍቅር የሌላቸው ምሕረት ያጡ ናቸው። እንደነዚህ ለሚያደርጉ ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። አዎ፣ ኦኬ። የዛሬውን ትምህርት በዚህ እጨርሳለሁ። ጥያቄ

ጥያቄ መጠየቅ ይቻላል። እሺ አድርገው እሺ። ሌሎቻችሁ ጊዜዬ ሰላም በይን። ወገኖች እንዴት ሀገራችሁ ናቸው? እሺ ጥያቄ ካላችሁ ሰላም በሉን፣ ሰላም በሉን። ገስ ላይ ያላችሁ አብዬ ሀሳብ መስጠት ችላለ። ማይክ ፍሪ ነው፣ እንደ ቃሉ ነው። ዛሬ እንግዲህ መለየት አለብን በጎች ጌታቸውን እንደሚከተሉ ከሌላ እንደሚሸሹ ለይተን ጌታን ብቻ መከተል መቻል አለብን። በህይወት ጉዞ ይህንን ነው ከተካትለም ትምህርት የተረዳው። ኦኬ፣ ሌሎቻችሁ ጥያቄ ሀሳብ ካላችሁ መግባት ትችላላችሁ፣ መግባት ትችላላችሁ። ጥያቄ ያለው ሰው መግባት ይችላል። ሀሳብ ስሰ ሰውን ተጠቀሙበት። ጥያቄ ሀሳብ ያላችሁ ሰዎች ይህን ስትል ምን ማለት ነው ማለት ይቻላል። ለምሳሌ አንዳንድ ሰዎች ምን ሄዳሉ። ታዲያ ህዝቡ ወዶ ስጋጃ ጃባ ቢያነጥፍላቸው የአበባ ጉንጉን ቢያደርግላቸው እና በልዩ አክብሮት ቢቀበላቸው ምን አለ ይላሉ። ይላሉ እናንተ ምን ትላላችሁ? እናንተ ምን ትላላችሁ? እናንተ ውስጥ ያለው ሀሳብ ሱም ቤት ቀጠለሽ ገጠለ እኔ በጣም የማልቀበለው ነገር ቢኖር ይሄ ነው። በቃ ክብሩ እዛ ጋር አለቀ። ለጌታ የሚደረገው ክብር ሰውየ ላይ አለቀ ማለት የምናምረው ሰውየ ነው ማለት ነው እና ይ እግዚአብሔር ቃል አይደግፈውም። አይ ው እሱ እንደሰገርንለት ነው የሚቆጠረው፣ እንዳመንለት ነው የሚቆጠረው። ጣውት ነው እራሱ ጣውታችን፣ ጣውት ነው የምናደርገው የሚገባው ክብር እንሰጣለን። አገልጋይ የሚገባው ክብር አለ፣ በትህትና ማናገር፣ በትህትና መውደድ፣ ፍቅር፣ በቃ ዝም ለሌሎች የምናደርገውን ሁሉ ለእሱ እናደረጋለን። የተለየ ክብር ግን የምንሰጠው ነገር የለም። ሌሎቻችሁስ ሌሎቻችሁስ ምን ትለላችሁ? አብይ ከመናገር በፊት ምን አለበት ስለምንወዳቸው የነሱ ፕሮፋይል የእኛ ፕሮፋይል ቢሆን ምን አለበት? ከወደድን ሽቶ ላያቸው ላይ ብነሰምስ የአባብ ጉንጉንም ብናደርግላቸው ምን አለበት? የእግዚአብሔር አገልጋዮች አይደሉ እንዴ? በቪኤት መኪና አይደለም በሌላስ ቢታጀቡ እንኳን እነሱ አለማውያን ታጀቡ የለም እንዴ? የምትሉ ሰዎች ምን ትላላችሁ? ሌሎቻችሁ አንዳንዶች ቀንታችሁ ነው ይላሉ። ቀምጥን ነው እንዴ? ነው ኦኬ። ማይክ ፍሪ። ሌሎቻችሁ አብይ ከመናገሩ በፊት ክብር ለሚገባው ነው ክብር መስጠት ያለብን። መጽሐፍ ቅዱስ ላይ ሲናገር ሁሉም እኩል እንደሆነ በእግዚአብሔር ዘንድ ይናገራል እና እግዚአብሔር የሚጠቀምበት ያን ሰው ሊሆን ይችላል፣ ግን ክብር የሚገባው ግን እግዚአብሔር ነው። ያ ሰው መታየት የለበትም። ልናሳይ የሚገባን ክርስቶስን ነው። እኛ መደበቅ ነው እንደውም ያለብን። እኔ ብዙ ጊዜ የምናደግበት ትናለ አንተን አይቼ አንተን ድምፅ መስማት አልፈልግም ምናምን ሲሏቸው ነቢያቶች፣ አገልጋዮች እረ እባክህ የእኔን ድምፅ ይላሉ፣ እኔ ይላሉ። ማን ነው እዛ ጋ የከበረው ሰው ነው? ነቢያቶች ነቢያቶች አትበይ አንዳንዳሉና መታየት ያለበት ክርስቶስ ነው ማለት መቻል አለባቸው። ክብር የሚገባው ለእግዚአብሔር ነው፣ መታየት ያለበት ክርስቶስ ነው። እዛ ጋር መሸፈን አለብን እኛ ያንን ነው እኔ የምለው። ስለዚህ ቀይ ምንጣፍ ማንጠፍ ምንም ማለት አይደለም፣ እኔ ምንም ማለት አይደለሁም። ክብር ለሚገባው ክብሩን ስጡ ብለው እራሳቸው ሰዎች ምናልባት በስህተት እንደዛ ሊያደርጉ ይችላሉ። ግን አንድ ሁለትን ሰው እንደዛ የሚናገሩ ሌላው አያደርገው። ስለዚህ እነሱ እራሳቸውን ደብቀው ክብር ለሚገባው ክብሩን ስጡ ብለው መናገር አለባቸውና፣ አይገባም የተለየ ነገር ማድረግ አይገባም። እኔ ብዙ ነቢያት ነን የሚሉ ሰዎች ጋር ሄጃለሁ፣ በልጄ ምክንያት እና እግዚአብሔር አይዋሽም። እግዚአብሔር በእርግጠኝነት አይዋሽም። ከራሳቸው አንደበት የሚናገሯቸው ብዙ ነገሮች አሉ፣ ያልሆኑ፣ ያልተደረጉ አሁን ደስ ቼክ አድርጌ ይሉ እኔ አሁን ልጄ ትኑ ክርስ እንዲህ ቸርች ምናምን የመጸሎት ቦታ መሄድ የማይፈልግበት ትልቁ ነገር ምንድነው? የለም ብረቱ ወጥቷል። ሄደ ቼክ አድርግ፣ ሄዳችሁ ቼክ አድርጉ። እግዚአብሔር አይዋሽም እኮ እግዚአብሔር ረድቶን እንጂ እኮ እንደ እግዚአብሔር ይዋሻል እንዴ ልንልሉ እንችላለን። እና ስንናገር ሲናገሩ እንደው እግዚአብሔርን አለመፍራት ነው። እኔ የምለውና እነሱ ቢደበቁ ማድረግ የለብንም። እኛን እንደውም እያጠፋን ያለ ነው። ትልቅ ጥፋት እያደረግን ያለ ነው። አንድም እኛ ነን። ምክንያቱም ወደ ላይ ወደ ላይ ያደረግን ክብር የሚገባውን ክብር መስጠት ለሚገባው ክብር ሳንሰጥ እዚህ ጋር እግዚአብሔር ለሚገለገልበት ሰው ጸጋ ልዩ ልዩ ነው እንጂ እኮ ሁላችንንም እግዚአብሔር ይጠቀማል አለ። ሁላችንንም እግዚአብሔር ይገለገልብናል፣ እና ክብር ለሚገባው ነው ክብር መስጠት ያለብን ነው ማለት የምፈልገው ነው። በነሱ ግን እግዚአብሔር አይገለገሉም። ማወቅ ያልከባቸው እንደነዚህ አይነት ሰዎች እግዚአብሔር አይገለገሉም። አሰምርበታሉ። አብይ ወደ አንተና ወደ አንተ እኔ እንኳን ብዙ የምጨምረው ነገር የለኝም። እኔ ወደን ብናደረግላቸው ለተባለው አለማዊ እኮ ጉቦ ሲቀበል እኮ ወይም ጉቦ ሰጪዎች እኮ ወደው አይደለም የሚሰጡት፣ ጉዳዩ ስለማይፈጠምላቸው ነው ተገደው ሙስና የሚሰሩት ጉቦ የሚሰጡት እና ያንን ለማለት ፈልጌ ነው እኔ።